የስፖርት የመረጃ ሰዓታችን ላይ ደርሰናል። የተመራረጡ ስፖርታዊ መረጃዎችን ደግሞ ከኪዳነ ማርያም ብርሃኔ የምንከታተል ነው የሚሆነው። ኪዳነ ማርያም ያየር ሰዓት ያንተ ነው። አመሰግናለሁ ሶሊያ። ነው ተመልካቾች እንደምን አላችሁ? ከአሚኮ የቀን ስፖርታዊ ዜናዎቻችን ቀጥለው ይቀርባሉ። የአትሌቲክስ ዜናን አስቀድማለሁ። አብራችሁን ቆዩ። የዓለም የቤት ውስጥ አትሌቲክስ ሻምፒዮና ዛሬ ማለዳ በቻይና ናንጂንግ ተጀምሯል። በቻይና ናንጂንግ ለሶስት ቀናት የሚካሄደው የቤት ውስጥ ውድድር መርሃ ግብሮችን ማድረግ ሲጀምር ኢትዮጵያውያን አትሌቶች በሴቶች ስምንት መቶ ሜትር ማጣሪያ ተወዳድረዋል። ኢትዮጵያን የወከሉ ሶስቱም አትሌቶች ወደ ግማሽ ፍጻሜም የደረሱበትን ውጤት አስመዝግበዋል። በምድብ ሁለት ላይ የተሳተፈችው ጽጌ ደጉማ አንደኛ ደረጃን በመያዝ ወደ ግማሽ ፍጻሜው በቀላሉ ደርሳለች። ሀብታም አለሙና ንግስት ጌታቸው ደግሞ ከየምድባቸው ሶስተኛ ደረጃን በመያዝ ወደ ቀጣዩ ዙር ገብተዋል። ወደ ፍጻሜ ውድድር ለመድረስ አትሌቶቹ የግማሽ ፍጻሜ ውድድራቸውን ከሰዓት በኋላ የሚያደርጉም ይሆናል። የ1500 ሜትር ርቀት የማጣሪያ ውድድር ከሰዓት በኋላ ይደረጋል። በሴቶች በኩል ጉዳፍ ጸጋይ፣ ደረቤ ወልተጅ እና ወርቅነሽ መለሰ ኢትዮጵያን የሚወክሉ አትሌቶች ናቸው። በወንዶች ደግሞ መለሰ ንብረት በርቀቱ ኢትዮጵያን በብቸኝነት የሚወክለው አትሌት ነው። የዓለም የቤት ውስጥ አትሌቲክ ሻምፒዮና ከሰዓት በኋላ መርሃ ግብሩ በሜዳ ተግባራትና ሩጫ ሶስት የፍጻሜ ውድድሮችን የሚያከናውን ይሆናል። የኢትዮጵያ እግር ኳስ ብሔራዊ ቡድን የዓለም ዋንጫ ማጣሪያ የምድብ ጨዋታውን ዛሬ ሌሊቱን ያደርጋል። በምድብ አንድ የምትገኘው ኢትዮጵያ ከግብጽ ብሔራዊ ቡድን ጋር ነው የምድብ አምስተኛ ጨዋታዋን የምታደርገው። ሞሮኮ ላይ በሚካሄደው ጨዋታ ዋሌዎቹ በማጣሪያው የመጀመሪያ ድላቸውን ለማግኘት ይጫወታሉ። በአንጻሩ ግብጾች ይህን ጨዋታ ካሸንፉ ወደ ዓለም ዋንጫው ማለፋቸውን ያረጋግጣሉ። በአሰልጣኝ መሳይ ተፈር የሚመሩት ዋሌዎቹ በካዛብላንካ ላርባ ዛውሊ ስቴዲየም ልምምዶችን ሰርተው ጨዋታውን በመጠባበቅ ላይ ይገኛሉ። የኢትዮጵያ ብሔራዊ ቡድን በምድቡ ያለፉት አራት ጨዋታዎች በሶስቱ አቻ፣ በአንዱ ደግሞ ተሸንፎ ሶስት ነጥብ ይዟል። የዛሬውንና የመጨረሻውን ጨዋታ ባሸነፈ የሌሎችን ውጤት በመጠበቅ የማለፍ እድልን ይወስናል። ጨዋታውን በመሃል ዳኝነት ሞሪሸሳዊው ፓትሬስ ማሌ ዘር የሚመሩትም ይሆናል። ኢትዮጵያና ግብጽ በቅርብ በተገናኙባቸው ሁለት የአፍሪካ ዋንጫ ጨዋታዎች ኢትዮጵያ ሁለት ለዜሮ ስታሸነፍ፣ ግብጽ ደግሞ አንድ ለዜሮ ረታለች። በዚሁ ምድብ ዛሬ በሚካሄዱ ጨዋታዎች ቡርኪና ፋሶ ከጅቡቲ ይጫወታሉ። በተያያዘ ዜና የኢትዮጵያ ብሔራዊ ቡድን በአሰልጣኝ መሳይ ተፈሪ በቀጠ በሚያድርጓቸው ሁለት የዓለም ዋንጫ ማጣሪያ ጨዋታዎች ለወጣቶች እድል ሊሰጡ የተሻለ ነው ሲሉ የስፖርት ሳይንስ መምሩ ዶክተር ደምስ ጋሹ ተናገሩ። ዋላዎቹ በመድረኩ ዛሬ ምሽት ከግብፅ፣ የፊታችን ሰኞ ደግሞ ከጅቡቲ ጋር ይጫወታሉ። ተጨማሪያለን የኢትዮጵያ ብሔራዊ ቡድን ለ2026ቱ የዓለም ዋንጫ ለማለፍ የሚያደርገውን ቀሪ የምድብ ሁለት ጨዋታዎቹን አረብና ሰኞ ያከናውናል። ዋሌዎቹ አስቀድመው ባደረጓቸው አራት የምድብ ጨዋታዎች ሶስት ነጥብ ሰብስበዋል። በማጣሪያው ስድስት ሀገራት በሚገኙበት ምድብ አንድም አምስተኛ ደረጃ ላይ ናቸው። ይህም ማለት ዋሌዎቹ ለዓለም ዋንጫው በቀጥታ የማለፍ እድላቸው ያበቃ ቢሆንም ለጥሎ ማለፍ ጨዋታዎች ለመብቃት ግን ጥቂት እድል አላቸው። በዚህም ግብፅና ጅቡቲን ማሸነፍ እንዲሁም የሌሎች አገራት ነጥብ መጣል ይሻሉ። ከአሚኮ ስፖርት ክፍል ጋር ስለ ብሔራዊ ቡድኑ ቀጣይ ጨዋታዎች በተመለከተ ቆይታ ያደረጉት የባህር ዳር ዩኒቨርሲቲ የስፖርት ሳይንስ መምህሩ ዶክተር ደምስ ጋሹ የዋሌዎቹ አሰልጣኝ መሳይ ተፈሪ በቀጣይ በሚያደርጓቸው ሁለት ጨዋታዎች ከውጤት ባሻገር ለወጣቶች የመጫወት እድልን በመስጠት የወደፊት የብሔራዊ ቡድኑን ግንባታ ቢያሳዩን የተሻለ ነው ሲሉ የራሳቸውን አስተያየት ሰጥተዋል። ቲማችን ጋር የምንፈልገው አፍሪካ ዋንጫ የሚሆን ቲም ለመስራት እንደ ኤክስፐሪመንት ብንጠቀምበት በጣም ኢምፖርታንት ነው ብዬ አስባለሁ። በእድሜያቸው ሀያዎቹ አካባቢ ሆኑ ከሀያ እስከ ሀያ አምስት በላይ ያልሆኑ አሰልጣኝ የሚሰጣቸውን ስትራቴጂ ለመቀበል ፉሊ ኮሚትድ የሆኑ በአጭሩ ሲያጠቃና ሲከላከል በጋራ ሚሄድ ቲም ማየት መቻል አለብን። ከዚህ በተጨማሪ ግን ይላሉ ዶክተር ደምስ በቀጣይ ሁለት ጨዋታዎች ውጤት ለማስመዝገብ ወቅታዊ አቅምን ያገናዘበና ይበልጥ ሜዳ ላይ ሊግባቡ የሚችሉ ልጆችን በጨዋታዎች ይዞ መቅረብ አስፈላጊነቱን አንስተዋል። ትላልቅ ተጫዋቾች፣ በጣም ምርጦች ለሰልጣኝ ጋር በሚኖረው አለመግባባት ከቲም ሲወጡ እያየን ያለ ነው። ስለዚህ የተጫዋች ትልቅ የለውም። እግር ኳስ የቲም ስፖርት ነው። ሲያጠቁና ሲከላከሉ ሲስተም ውስጥ ማይገባ የሚሰጠውን ስትራቴጂ ለመተግበር ታክቲካዊ ዲስፕሊን ለመሆን የማይፈልግ ተጫዋች ምንም አይጠቅምም። እንደ ቲም ካልተጫወት አይሆንም። የእግር ኳስ ማሸነፍ የሚሆን መሸነፍ መነሻው ሀሳብ ነው ያሉት የስፖርት ባለሙያው ለዚህም የተለያዩ አማራጮችን አሰልጣኝ መሳይ ተፈሪ በቀጣይ ሁለት ጨዋታዎች ቢጠቀሙ አትራፊ ብሔራዊ ቡድንን ማሳየት እንደሚችሉ ነው ዶክተር ደምስ የግል ምልከታቸውን ያጋሩን። መሸነፍ ያለ ነው፣ ማሸነፍም ያለ ነው። ስታሸንና ስትሸነፍ ግን የምታሸንፍበት በሀሳብ ነው የምትሸነፈውን በሀሳብ በሂደት የሚገነባ ቲም ሲከላከልና ሲያጠቃ አንድ የሚሆን ቲም በአካል ብቃቱ በጣም ቶፕ ባይሆኑም በአካል ብቃት መካከለኛ ሆነው በቴክኒካል አቅማቸው ደግሞ ጫፍ የደረሱ ልጆች አፍሪካዊያን የሌላቸውን ነገር ያላቸው ልጆችን የምናይበት ቲም ከሆነ አይደለም ጅቡቲን፣ ግብፅንም የማሸነፍ አቅም የሚችሉ ልጆች አሉ። ዋሌዎቹ በሞሮኮ አረብ ከግብፅ ጋር እንዲሁም ሰኞ ደግሞ ከጅቡቲ ጋር ይጫወታሉ።